ቀጣጥፎ ቢናገርም የነቢዩን ሰለላሁ ዐለይሂ ወሰለም ስም መኩሪያችን የምንወደው ለልጅ ልጆቻችን የምናወርሰው ስም እንደሆነ አሳይተናል በደንብ አድርገን። የሚገርመውን ነገር ደግሞ ልንገራችሁ። የጨዋታውን ማለቂያ ጌም ኦቨር የተባለበትም ማለት ነው። ትናንትና ያ ግለሰብ የነቢዩን ሰለላሁ ዐለይሂ ወሰለም ሙሐመድን ስም እያጠለሸ በነበረበት ሰዓት ከሱ ጋር ሆኖ ሙስሊሞችን ሲከራከር የነበረው አሁን ላይ ወንድማችን የሆነው አንዱ ወንድማችን በቅርቡ ትናንትና ከትናንት ወዲያ እርግጠኛ አይደለሁም፣ እዚሁ ቲክቶክ ላይ ልጁ በዛተበት ፕላትፎርም ላይ ያን ነገር በዛተው ልጅ ፊት ለፊት መጥቶ ሙሐመድ የሚለውን ስም እንዳወጣ እንደሰየመ በግልጽ ተናግሮ ስሜም ሙሐመድ ሆኗል፣ ሙሐመድ ብለህ ጥራኝ አለው። የሰለመው እኮ ከዛቻው በፊት እኮ አይደለም፣ ታፍሩበት አላችሁ ከተባለ በፊት እኮ አይደለም፣ ላ ከተዛተ በኋላ ነው የሰለመው። ይህ ወንድማችን ሙሐመድ ብለህ ጥራኝ ማን ያልኩህ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 ብርሃንን ለመግለጽ ማኅበረሰቡን፣ ሐቅን ለማሳየት ወንድማችን መሐመድንም ጨምሮ ሁላችሁም ትናንትና ስትፈልጉ ያገኛችሁትን እውነታን ለማሳየት እየለፋችሁን ያላችሁት። እሱ ግን ዛሬም ጥመቱ ላይ ተቀምጦ በዚያ ላይ ሰዎችን ገደል ለመክተት እየተጣጣረን ያለው። አሁንም የምላችሁ ወንድሞችና እህቶች፣ በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁም በደንብ አድርጋችሁ ስራችሁን ቀጥሉ። ዳዕዋውን እንዳሁኑ ስርዓቱ በተሞላበት መልኩ ቀጥሉ።